አታሳልፉ ሳብስክራይብ፣ ሼር፣ ኮፕልንግ አድርጉ። ያንቺ መልእክት እዚህ ውስጥ አለ። ያንተ መልእክት እዚህ ውስጥ አለ። መጽሐፍ ኢያሱ ምዕራፍ 3 ከቁጥር አምስት የእግዚአብሔር ቃል ስናክር እንደዚህ ይላል። ከዚያም ኢያሱ ሕዝቡ በነጋው ዕለት እግዚአብሔር በመካከላችሁ አስደናቂ ነገር ስለሚያደርግ ራሳችሁን ቀድሱ አላቸው። ነገ እግዚአብሔር አስደናቂ ነገር ከማድረግ በፊት ዛሬ ግን ምን አድርጓል? ቀድሶ ራሳችሁን አለ። ቅድስና ከምንም የበለጠ አገልጋዮችን ቢትሆኑ፣ ዘማሪዎችን ቢትሆኑ፣ ነቢያቶችን ቢትሆኑ መጀመሪያ ከእናንተ የሚያስፈልገው እግዚአብሔር አስደናቂ ነገር ከማድረግ በፊት በመካከላችሁ እግዚአብሔር ከማለፍ በፊት ምን ማድረግ አለበት? መቀደስ አለበት። እዚህ ኢየሱስ ምንድን ነው ያለው? ራሳችሁን ቀድሱ ነው ያለ። ሮሜ ላይ ሐዋርያ ጳውሎስ ወንድሞቼ ሆይ ሰውነታችሁ እግዚአብሔር ደስ የሚያሰኝ ቅዱሱን መሥዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ይህ ለአእምሯችሁ የሚመች አገልግሎታችሁ ነው። ኢየሱስ ጌታ የእግዚአብሔር ፈቃድ እርሱ በጎና ደስ የሚያሰኝ ፍጹም የሆነው ነገር እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ዓለም ዓለም መምሰል በአገልጋዮቹ ውስጥ አለ። ዓለም መምሰል በነቢያቶች ውስጥ አለ። ዓለም መምሰል በሐዋርያቶች ውስጥ አለ። ዓለም መምሰል በዘማሪዎች ውስጥ አለ። ቅዱሳኖች እስቲ እንመለስ፣ እስቲ ወደ ወንጌሉ እንመለስ፣ ወደ መጻፉ እንመለስ። ኤርም በመካከላችሁ ስላለ ወደ ክዳን የሚያደርሰው ወደ ክዳን የሚያስገባው ቅድስና ስለሌለ። ዛሬ ግን ተቀደሷል እያሱ፣ ዛሬ ግን ተቀደሷል። አዋለ ጳውሎስ ይህን ዓለም አትምሰሏል፣ ይህን ዓለም አትምሰሉ። ዛሬ ግን ተቀደሱ። ተቀዲሳችሁ ትሻገራላችሁ። ተቀዲሳችሁ ትይዛላችሁ። ስትቀደሱ ውጤታማ ነው የምትሆኑት። ያልተቀደሳችሁት ውጤታማ ልትሆኑ አትችሉም። ያልተቀደሳችሁ ሩጫ ነው እንጂ መድረስ አትችሉም። ያልተቀደሳችሁ ልፋት ነው እንጂ ውጤታማ አትሆኑም። ያልተቀደሳችሁ ጩኸት ነው እንጂ ተሰሚነት የላችሁ። በጩኸት ውስጥ ተሰሚነት የለም። በአገልግሎት ውስጥ ውጤታማነት የለም። በጸሎት ውስጥ ስኬታማነት የለም። ምክንያቱም ያልተቀደሰ አገልጋይ ምንም ሊሰራ አይችልም። ያልተቀደሰ ዘማሪ ዘምረው እንኳን ጌታ ደስ ሊያሰኝ አይችልም። ቅድስና ከምንም ይበልጣል። መጽሐፍ ቅዱስ ማቴዎስ ወንጌል ላይ እንደዚህ አለ፣ እኔ ቅዱስ ነኝና እናንተም ቅዱሳን ሁኗል። ራሱ ኢየሱስ ሲናገር እኔ ቅዱስ ነኝና እናንተ ቅዱሳን ሁኗል። እህቶቼ ቅዱስ ቅድስና ያስፈልጋል። ወንድሞቼ ቅድስና ያስፈልጋል። አባቶች ቅድስና ያስፈልጋል። ቅድስና የሌለ አገልግሎት አይጠቅምም። ቅድስና የሌለ ሩጫ አያደርስም። ቅድስና የሌለ ጩኸት ተሰሚነት የለም። ቅድስና የሌለ አገልግሎት ምንም ዋጋ የለም። ፓውስ የለም ሰላም ማታኖሴ ካተ ቅድስና ከምንም ይበልጣል። ሌለው ቅድስና ያስፈልጋል። ወንድሜ ተቀደስ። ተመለስ ወደ እግዚአብሔር ወንጌል የቆምክበት ስፍራ ምንድን ነው ፈትሽ መጽሐፍ ቅዱስ ስናገር እንደዚህ አለ የቆመ የሚመስል እንዳይወድቅ ይጠነቀቅ ይላል ባንተ አገልግሎት ቅድስና አለ ባንቺ አገልግሎት ቅድስና አለ በእናንተ አገልግሎት ቅድስና አለ እግዚአብሔር ደስ የሚያሰኝ ቅድስና አላችሁ እግዚአብሔር ደስ የሚያሰኝ አገልግሎት ነው። እግዚአብሔር ደስ የሚያሰኝ ጻሎት ነው። እግዚአብሔር ደስ የሚያሰኝ ጩኸት ነው። ፈትሽ ራስን። ለዚህ ነው እያሱ እናንተ መካከል ቅድስና የለም፣ እናንተ መካከል እርም አለ፣ እናንተ መካከል ጥላቻ አለ፣ እናንተ መካከል ክፋት አለ። ስለዚያ አለ። ዛሬ ግን ምን በሉ፣ ተቀደሱ። ስትቀደሱ መሻገር ይሆንላቸዋል። ስትቀደሱ መውጣት ይሆንላችኋል። ስትቀደሱ መድረስ ይሆንላችኋል። ስትቀደሱ ስኬታማ ትሆናላችሁ። ቅድስና ከሌለ ምን ዋጋ አለ? ቅድስና ከሌለ ምን ተሰሚነት አለ? ዛሬ በጌታ በኢየሱስም ለእኔና ለእናንተ ቅድስና ይስጣችሁ። በዓለም ዙሪያ ያላችሁ ኤርትራውያን፣ ኢትዮጵያውያን ሆነ ያላችሁ በጌታ በኢየሱስ ክርስቶስም ቅድስና በላያችሁ ላይ ይምጣል። ቅድስና ይምጣ፣ ቅድስና ይምጣል። በጌታም በኢየሱስም ተቀድሳችሁ ማገለገሉ ይሆንላችሁ፣ ተቀድሳችሁ መግባት ይሆንላችሁ። ተጥረት ላይ እግዚአብሔር አብርሃምን ስናገር እነዚያል ዘጠና ዘጠኝ ዓመት በሆነ ጊዜ እግዚአብሔር እንደገና ለአብርሃም ተገለጠለት ይልና፣ እኔ ኤልሻዳይ ፍጹም ሁን በፊት ተመላለሳል። አያችሁ አብርሃም በፊቱ መመላለስ ቀርቶበት ነው እግዚአብሔር ያለው። አብርሃም ፍጹም ሳይሆን ቀርቶበት ነው። እስቲ አዳምጡ፣ ፍጹሙን በፊቴ ተመላለስ እኔ ኤልሻዳይ ነኝ ያለ። ስለዚህ እስቲ ቀዱሱ ራሳችሁ ቀዱሱ። በቅድስና ውስጥ ነው ስኬት ያለው። ምዕራፍ ሶስት ቁጥር አምስት ላይ ይሄ ከተናገረ በኋላ ቁጥር ሰባት ላይ እግዚአብሔር ምንድን ያለው? እግዚአብሔር እያሱን እንዲህ አለው ስሙ እግዚአብሔር ኢያሱን እንዲህ አለው። እሺ ከሙሴ ጋር እንደነበርሁ ሁሉ ካንተ ጋር መሆኔን ያውቁ ዘንድ በኢስራኤል ሁሉ ፊት አንተን ከብ ከብ ማድረግ በዛሬው ዕለት እጀምራለሁ። ከሙሴ ጋር እንደሆንሁ ከሙሴ ጋር እንደነበርኩ እንዲሁ ካንተ ጋር መሆኔ የእስራኤል ሰዎች ሁሉ እንዲያውቁ ከፕ ከፕ ማድረግ በዛሬው ዕለት እጀምራለሁ። ለምን በተቀደሰ ጊዜ ተቀድሶ ሲወጣ በቅድስና ውስጥ ያለው ሰው ከፕ ይላል እንጂ ዝቅ አይልም። የተቀደሰ ሰው አልፎ ይሄዳል እንጂ መቆም አይችልም። የተቀደሰ ሰው ውጤታማ ይሆናል እንጂ አንድ ቦታ እንደ ኩሬ ውሃ እየሸተተ የሚሄደው የሚመጣው ወይ ነው እከሌ ይያለ። ስለዚህ ቅድስና ይሄ መጽሐፍ ቅዱስ የሚናገረው ላንቺ ነው። ይሄ መጽሐፍ ቅዱስ የሚናገረው ላንተ ነው። ይሄ መጽሐፍ ቅዱስ የሚናገረው ለኛ ነው። ስለዚህ እንቀደስ፣ እንመለስ፣ እንቀደስ። ስኬት አለ ቅድስና ውስጥ፣ ክብር አለ ቅድስና ውስጥ፣ ሞገስ አለ ቅድስና ውስጥ፣ ካፒታል አለ ቅድስና ውስጥ። እግዚአብሔር የሚሰማው ስንቀደስ ነው። ሁለተኛ ዜና ምዕራብ ሰባት ከቁጥር 14 ላይ ስንመለከት የእግዚአብሔር ቃል እንደዚህ ይላል፣ በስሜ የተጠራ ሕዝብ ሰውነታቸውን አዋርዶ ሰውነታቸው አዋርዶ ወደ እኔ ቢጸልው በሰማይ ሆኜ እሰማለሁ፣ ኃጢአታቸውንም ይቅር ይላለሁ፣ ከዛስ ምድራቸውንም ይፈውሳለሁ ይላል። እኛ ስንመለስ ነው እሱ የሚመለሰው እኛ ስንቀደስ ነው እሱ እኛ የሚቀድሰው። እኛ ይቅር ስል ነው እሱ ይቅር የሚለው። አያችሁ፣ ሐዋርያ ጳውሎስ ዓለምን አትምስሏል። ዓለም መስለህ እንዴት ታገለግላል? ዓለም መስለሽ እንዴት ታገለግያለች? ኢየሱስ ጌታ ነው ሲባል እሱ የሚሰማ ይመስላችኋል? ሰውነታችሁ ቀድሱ። እናንተን የሚያስቸግራችሁ ስጋችሁን ጎስሙ። እናንተ አድርግ የሚለው ሰውነታችሁን ተቆጣጠሩ። ተመለሱ ከምትሄዱበት ከምትጓዙበት፣ ከክፉ መንገዳችሁ ተመለሱ። ከአደመኝነት ተመለሱ። ከክፋት ተመለሱ። ከጥላቻ ተመለሱ። ተመለሱ። ስትመለሱ ይመለሳል። ከሰማችሁ ይሰማል። ይቅር ስትሉ ይቅር ይላል። ምድራችሁን ይፈውሳለዋል። ይቅር ይላቸኋለዋል። በሰማይ ሆኜ ይሰማለዋል። የሚሰማ ጌታ ስንቀደስ ነው። የሚመለስ ጌታ ስንቀደስ ነው። ይቅር የሚለው ስንቀደስ ነው። እንቀደስ ወዳጆችን፣ እንመለስ ወዳጆችን። ኢየሱስ ለዘላለም ጌታ ነው። ስለዚህ በቅድስና ውስጥ ክብር አለ፣ በቅድስና ውስጥ መሆስ አለ። ዮሴፍን ተመልከቱ። ኢትፓራ ቤት ያለው ነገር ሁሉ እንካ ብሎ ማንኛው ነገር ሳያስቀር ሁሉ እንካ ብሎ ሰጠ። ግን ባለቤቷን አልሰጣትም። ከባለቤት ውጪ ሌላ ሁሉ ያንተ ነው እንደፈለክ አድርግ ብሎ ሰጠ። ግን ባለቤቷ ምንድን ያለችው ከእኔ ጭምር ለአንተ ባለቤት ሰቶተ ሰጥቷል። ስለዚህ ከእኔ ጋር ተኛለች። ዮሴፍ እንደዚያል ማንም ባያይ የሰማይ አምላክ ያየኛል። ስለዚህ ከአንቺ ጋር ይሄን ማድረግ እምቢ አለ። እስቲ እምቢ በሉ ለዓለም ለዓለም ክፋት እምቢ በሉ ለጥላቻ እምቢ በሉ ለዝሙት እምቢበሉ ለእርጉስነት እምቢበሉ ለግብረ ሰዶማ እምቢበሉ ለግልምትና እምቢበሉ ለማይጠቅመው ነገር እምቢበሉ እስቲ ለዓለም ኮተተ እምቢበሉ ለሚያበለጭልጭ ነገር ህይወታችሁ ለሚያጠፋው ነገር እምቢበሉ እምቢ ስትሉ ትክክለኛ የከፍታውን ትክክለኛ ደረጃውን ትክክለኛ ከፍታውን የሰራዊት አምላክ እግዚአብሔር ያስረግጣቸዋል መርከል ትፈልጋለህ፣ መውረስ ትፈልጋለህ፣ መሄድ ትፈልጋለህ፣ እንዲሳካ ትፈልጋለህ፣ እንዲከናወንላችሁ ትፈልጋላችሁ። እምቢበሉ፣ ለዓለም ለዓለም ነገር እምቢበሉ፣ ለዝሙት እምቢበሉ፣ ለርኩሰት እምቢበሉ፣ ለክፋት ለዓመፅ እምቢበሉ፣ ለተንኮል እምቢበሉ፣ ለማይጠቅመው ነገር እምቢበሉ። እምቢካላችሁ ጌታ በሰማይ ናንተን ይሰማችኋል። እውነት መንገዳችሁ ያማረ ይሆናል። እውነት በሮቻችሁ ይከፈታል። እውነት ታሪካችሁ ይቀየራል። እውነት እግዚአብሔር የሚሰማበት ጊዜ ይሆናል። ሃሌሉያ። እምቢ በለ ዓለም፣ እምቢ በለ ግብረ ሰዶማ፣ እምቢ በለ ዝሙት፣ እምቢ በለ ለማይጠቅም፣ እምቢ በለ ይህን ዓለም አትመስል። ተመለስ ወደ እግዚአብሔር ቃል፣ ተመለስ ወደ እግዚአብሔር ቃል ተመለሱ ወለ ወንጌሉ የቆምክ እየመሰል እንዳትወልቅ ተጠንቀቅ እንዳጠፋ ተጠንቀቅ አለም እያጠፋ ነው አለም እየሸኘ ነው አንዴ የዘነበ ዝናብ ቆሻሻ ማንኛው ነገር ጠርጎ ጎርፍ ይዞ እንደሚሄድ አለም ጠርጎ ነው ይዞ የሚሄደው አለም እንደፈለገ ነው የሚያደርገው በዓለም ላይ የወደቁ ሰዎች ይነሳል ብለህ ተስፋ ትጠብቅ። እደም ከእነሱ ጋር ወድቀ ይነሳለሁ ብለህ አትጠብቅ። በዓለም የወደቁ አይነሱ፣ በክርስቶስ የወደቁ ግን ይነሳሉ። በክርስቶስ የወደቁ ይነሳሉ። ዛሬ የት ነው የወደቅከው? መነሳት እንዲሆንልህ ተቀደስ፣ ተቀደሱ። ቅድስና ስኬት አለው፣ ውጤት አለው፣ ተሰምነት አለው። ይመለሳል። ይቀርልናል። ስለዚህ ወደ መጻፉ እንመለስ፣ ወደ ወንጌሉ እንመለስ፣ ወደ ክብሩ እንመለስ፣ ወደ እግዚአብሔር እንመለስ፣ ወደ ሰማያዊ አምላክ እንመለስ። ከተመለሰን ይመለሳል። ክብር ለኢየሱስ ይሁን። ስለሰማችሁ አመሰግናለሁ። በጌታ በኢየሱስም ይሄ ቃል በእናንተ ሕይወት ላይ ይስራ። አስጨናቂ ዘንግ ይሰበር። ይሄ ዓለም እያበለጨለጨ ሕይወታችሁን የሚያጠፋ ስኬታማ ህይወት የሚሰጥ እየመሰለ የሚያጠፋ ከእናንተ ህይወት በጌታ በኢየሱስ ስም የወደቀ ይሁን የወለቀ ይሁን የተመታ ይሁን። ማንኛው የጨለማ ስፕሪት፣ የጨለማ ጉልበት ከእናንተ ህይወት በኢየሱስ ስም የተመታ ይሁን። ስኬት በላችሁ ላይ በጌታ በኢየሱስ ስም ተባረኩ። በኢየሱስ ስም አሜን።